ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታ የድረስ። አቤል ስፖርት ላይ ትገኛላችሁ። ወደ ቀዳሚዎቹ መረጃዎቻችን እንለፍ። በእንግሊዝ ፕሪሚየር ሊግ ዛሬ ተጠባቂ መርሃ ግብሮች ከጥቂት ሰዓታቶች በኋላ ይከናወናሉ። በዚህም መሰረት ኖቲንግሃም ፎረስት ከማንችስተር ዩናይትድ፣ ከዚያ በኋላ አርሰናል ከፉልሃም የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። እነዚህን ጨዋታዎች የተመለከቱ ሀሳቦችን እናጋራችሁ። አርሰናልን ቀዳሚ ጉዳይ እናድርግና ከቡድኑ ጋር የተያያዙ አዳዲስ በዚህ ሰዓት ላይ በመውጣት ላይ የሚገኙ መረጃዎች እናገራቸው ከ101 ቀናት በኋላ በዚህ ሰዓት ላይ ቡካ የውሳካ በአርሰናል ተጠባባቂ ቡድን ስር መሆኑ ተረጋግጧል በዛሬው ጨዋታ ላይ አርሰናል እንደተለመደው አራት 3 3 በጨዋታው ቅርጽ ይዞ ወደ ሜዳ የሚገባቸው ተጫዋቾችም ጭምር ይፋ ተደርጓል። በግብ ጠባቂነት ዳቪድ ራያ ከዛ ባለፈ ቲምበር፣ ሻሊባ፣ ጋብሪኤል ማጋሌዥ እንዲሁም ሌዊስ ስኬሊ ሲሆኑ አማካዮቹ ኦዲጋርድ፣ ፓርቲ፣ ራይስ፣ ኗኔሪ፣ ሜሪኖ እና ማርቲኔሊ በአርሰናል ቤት ውስጥ በቋሚነት የሚሰለፉ ተጫዋቾች ይሆናሉ። ያለፉትን ጥቂት ጊዜያቶች ከ ፉልሃም ጋር ባደረጋቸው ጨዋታዎች አርሰናል ማሸነፍ እየተሳነው መጥቷል ማለት የሚቻል ይመስላል። ለዚህ ደግሞ 2023 ማርች ወር ላይ ኦልሞስት አንድ ዓመታት ገደማ ተቆጥሯል። አርሰናል በፕሪምየር ሊጉ ከሜዳ ውጭ ክራቨን ኮቴጅ ላይ ዱ ፉልሃምን ካሸነፈ ከዚ በኋላ በነበሩ የፕሪምየር ሊግ ጨዋታዎች ከፉልሃም ጋር የሁለት እኩል እንዲሁም ሁለት ለአንድ የተሸነፈበት እንዲሁም በቅርቡ ደግሞ ታሳስ ወር ላይ በፈረንጆቹ ያደረጉት ጨዋታ ደግሞ አንድ እኩል ተጠናቆ እንደነበርም ጭምር የሚታወስ ነው ሂሚኒዝ 11ኛው ደቂቃ ላይ ግብ አስቆጥሮ ከኋላ ላይ ደግሞ ሳሊባ ነበር የአርሰናልን የአቻነት ግብ አስቆጥሮ በጨዋታው ላይ የአቻ ውጤት ይዞ መውጣት የቻለው አሁን ደግሞ በቡድኑ በኩል ብዙ የሚጠበቁ ጉዳዮች አሉ ከነዛ መካከል የሳላው ወደ ሜዳ መመለስ የሳካው ወደ ሜዳ መመለስ ለአርሰናል በእጅጉ እንደሚጠቅምም ጭምር የሚጠበቅ ነው። በፕሪምየር ሊጉ ለሚኖራቸው ሁለቱ ቡድኖች የደረጃ ሰንጠረዥ በእጅጉ ፋይዳ የሚኖረው መርሃ ግብር ነው ማለት ይቻላል። አርሰናል 58 ነጥቦችን ሰብስበዋል። ይህንን ጨዋታ ቢያንስ ካሸነፈ ከሊቨርፑል ጋር የሚኖረው የነጥብ ልዩነት ወደ ዘጠኝ አካባቢ ዝቅ ማድረግ የሚችልበት እድል ይፈጠራል። በእርግጥ ሊቨርፑል ደግሞ የመርሲሳይድ ትልቅ መርሃ ግብር ይጠብቀዋል። ከዛ ባለፈ አርሰናል በዛሬው ጨዋታ ላይ ጥሩ ነገሩ በቡድኑ በኩል የዛን ያህል የጉዳት ዜናዎች እየተሰሙ አይደለም። በቡድኑ በኩል የሚገኙት ይሄኛው ለአሰልጣኝ ሚካኤል አርቴታ ቡድን በእጅጉ ወሳኝ ከሚባሉ መርሃ ግብሮች ውስጥ አንዱ እንደሚሆንም ጭምር ይጠበቃል። እንደነ ማርቲን ኦዴጋርድ ያሉ በብሔራዊ ቡድን ጨዋታዎች በጣም አስደናቂ ጊዜን አሳልፈው ነበር ወደዚህ መርሃ ግብር መምጣት የቻሉት ከዛ ባለፈ ከማርቲኔሊም ወደ ቡድኑ ቋሚ አስተላለፍ ውስጥ ገብቷል። ስኬሊ እንደሚታወቀው በእንግሊዝ ብሔራዊ ቡድን ጨዋታውን ካደረገ በኋላ ጎል አስቆጥሮ እንደነበረም ጭምር ይታወቃል። በዕድሜ ትንሹም ተጫዋች እንግዲህ መሆን የቻለ ተጫዋች እንደነበር የተመለከትንበት ነበር ግብ አስቆጥሮ ተጫዋቹ የተመለሰበት። ስለዚህ አርሰናል በጣም በጣም ከሚፈልጋቸው መርሃ ግብሮች ውስጥ አንዱ እንደሚሆንም ጭምር ነው። የዛሬው መርሃ ግብር የሚጠበቀው ይሄ ብቻ አይደለም። እንግዲህ በቀረበ ጊዜያቶች የሚኬል አርቴታ ቡድን ላይ አንዳንድ ጥያቄዎች መነሳት ጀምረዋል። ከዋንጫዎች ቡድኑ ከራቀ በርግጥም ትንሽ ጊዜያቶችን አስቆጥሯል። ለዚህ ደግሞ እንዲህ አይነት ጨዋታዎችን እያሸነፉ በሚቀጥሉት ጊዜያቶች ያለውን የነጥብ ልዩነት ማጥበብ አስፈላጊ ነው። ቀደም ሲል እንዳልኳችሁ ማርቲን ኦዲገር ሀትሪክ ሰርቶ እንደመጣም ጭምር ይታወቃል። እንግዲህ በኖርዌይ ብሔራዊ ቡድን ስር አሲስቶችን በማድረግ ማለት ነው። ስለዚህ በዛሬው መርሃ ግብር ከሚጠበቁት ጨዋታዎች መካከል አንዱ ነው። በእርግጥ በርካቶች እንደሚሉትም ጭምር በተለይ የሞልዶቫን ባሸነፉበት ጨዋታ እንዲሁም ከእስራኤል ጋር በነበረው የብሔራዊ ቡድን መርሃ ግብሮች ላይ ተጫዋቹ ብቃት ጥያቄ የሚያስነሳ አይደለም። በአርሰናል ቤት ግን ያ ከዚህ ቀደም የሚታወቀውን ማርቲን ኦዴጋርድን እየተመለከትን አይደለም የሚሉ በርካቶች የሚያነሷቸው ሀሳቦች አሉ። አሁን ግን በጣም በጥሩ ፎርም ላይ ወደዚህ ቡድን መምጣቱ በጣም የሚጠበቅ እንቅስቃሴ ይሆናል ተብሎ ነው የሚጠበቀው። ከዛ ባለፈ በጨዋታው ላይ ጠንካራውን ቡድን ደግሞ ይገጥማሉ እንግዲህ የማርኮ ሲልቫውን ፉልሃም እና በዚህ ጨዋታ ላይ አርሰናል ምን አይነት ምሽት ያሳልፋል የሚለው ጉዳይ በጣም ከሚጠበቁ ጉዳዮች ውስጥ አንዱ እንደሚሆንም ነው የምንመለከተው። ምሽት ላይ ከሚኖሩ ጨዋታዎች ውስጥ አንዱ ዩናይትድ ከኖቲንግሃም ፎረስት የሚያደርጉት ጨዋታም ሌላኛው የሚጠበቅ መርሃ ግብር ነው። ቡርኖ ፈርናንዴሽ በዩናይትድ የወሩ ተጫዋች የመባሉ ጉዳይ ብዙም የሚያጠራጠር አይደለም። በእርግጥ በአውሮፓ ከሚገኙ በአውሮፓ አምስቱ ታላላቅ ሊጎች በሰላሳ ግቦች ላይ በቀጥታ ተሳትፎ ማድረግ የቻለ የመጀመሪያው አማካይ ስፍራ ተጫዋች ነው። በዚህ ውድድር ዓመት 16 ግቦችን አስቆጥሮ 14 ለገብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው። አሰልጣኝ ሩበን አሞሪም ከብሩኖ ፈርናንዴዝ ጋር በተያያዘ ጥያቄ ይቀርቦላቸው ነበር። ተጫዋቹ ይለቃሉ፣ የሰሞኑን ከሪያል ማድሪድ ጋር ተያይዞ የተነሳ ነው የሚገኝ የሚል ጥያቄ ቀርቦላቸው እሳቸው እንደመለሱት ከሆነ በፍጹም ከክለባችን አይለቅም። ዋንጫን ማሸነፍ እንፈልጋለን። ስለዚህ እንዲህ አይነት ተጫዋቾች ደግሞ ከክለባችን ጋር እንዲቀጥሉ እንፈልጋለን የሚል አሴታቸውን ሰጥተዋል። ከዛ ባለፈ ተጫዋቹ የምንፈልገውን ሀሳብ የሚረዳ በማለት አስቴታቸውን ሰጥተዋል እና ይልቁኑ እንዲህ በጣም መጥፎ የውድድር ጊዜን እያሳለፍንበት በምንገኝበት ሰዓት ላይ እንደ ብሩኖ ፈርናንዴዥ ያለ ተጫዋች ስላለን ነው የሚል አስቴት ሰጥተዋል በዛሬው ጨዋታ ላይ በዩናይትድ በኩል ሌላው በቋሚነት ከሚሰለፉት ጨዋቾች መካከል አንዱ ነው ተደርጎ የሚጠበቀው ብሩኖ ፈርናንዴዥ በዚህ የውድድር ዓመት እንግዲህ ለዚህ ክለብ ትልቅ አስተዋጽኦ እያበረከቱ ከሚገኙ ጨዋቾች መካከል በእርግጥም ብሩኖ ፈርናንዴዥ አንዱ ነው ማለት የሚቻል ይመስላል። የቡድኑ ከፍተኛ ግብ አስቆጣሪ ከሚባሉት ውስጥ አንዱ፣ በተለይ በቅርብ ጊዜ ደግሞ እንደ የቡድኑ የፊት መስመር ተጫዋቾች መድ ያሉ ያሉ ተጫዋቾች ጉዳት ባስተናገዱባቸው ጊዜያቶች ከነዛ ተጫዋቾች መውጣት በኋላ በክለቡ በኩል ትልቁን የቡድኑን ዋልታ ተሸክሞ የሚገኘው ተጫዋች ብለን ልናነሳው የምንችለው እሱ እንደሆነ በደንብ ማንሳት የሚቻል ይመስላል። ስለዚህ በክለቡ እንደሚቆይም ጭምር እንጠብቃለን። ፕሪሚየር ሊጉ ሲመለስ ግን እነዚህ ክለቦች ጨዋታ ዛሬ ምሽት በእጅጉ አጓጊ ይሆናል ተብሎ ነው የሚጠበቀው። ያለፉትን ሁለት ሳምንታት ገደማ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በዓለም አቀፍ የብሔራዊ ቡድን ጨዋታዎች ምክንያት ጨዋታዎቹን መከታተል አልቻለም። እንግዲህ ስለዚህ በዚህ ውድድር ዓመት ከተመለከትናቸው ረጅም ረፍቶች መካከል አንዱ ነው ተብሏለም ጭምር በዚህ ውድድር ዓመት እና ይሄኛው ለቡድኑ እጅግ በጣም አስፈላጊ ከሚሆኑ መርሃ ግብሮች ውስጥ አንዱ ነው ማለት የሚቻል ነው እንግዲህ ከቡድኑ ጋር በተያያዘ ከዛ ባለፈ በዩናይትድ በኩል ሌላው ከጉዳት ጋር ተይዞ የሚነሱ ጥያቄዎች የሉም አሁን ባለበት ሁኔታ። ከዛ ባለፈ እንደ ፓትሪክ ዶርጉ ያሉ ተጫዋቾች በጨዋታው ላይ እንደማይሰለፉም ጭምር ይጠበቃል በቀይ ካርድ ምክንያት። እንደሚታወሰው በቅርቡ ቀይ ካርድ ተመልክቶ እንደነበረም ጭምር የሚታወቅ ነው። ይሄኛው ለቡድኑ ሌላው ለዩናይትድ ከሚጎዱ በዛሬ መርሃ ግብሮች ውስጥ አንዱ ነው ማለት ይቻላል ተጫዋቹን በቋሚነት ማግኘት የሚችሉበት አማራጭ ቢኖር አሰልጣኝ ሩበን አሞሪም በእጅጉ እንደሚጠቀሙም ጭምር ነበር መንሳት የሚቻለው ግን የእሱን ግልጋሎት በዚህኛው መርሃ ግብር ማግኘት እንደማይችሉም ጭምር የተረጋገጠ ጉዳይ ነው ቀደም ብሎ በተመለከት ነው ማለት ነው ከዚያ ባለፈ በዚህ ምሽት ላይ ዛሬ በምንመለከታቸው እነዚህ ሶስት መርሃ ግብሮች ላይ አዳዲስ ነገሮችን የመመልከት ጉዳይ ይኖራል። ክለቦች ከዚህ ቀደም ከነበራቸው ሞመንተም ያንን ማስቀጠል ይችላሉ ወይ የሚለውንም እንመለከታለን። ከዛ ባለፈ ደግሞ ከኢንተርናሽናል ብሬኩ በኋላ ክለቦችስ እንዴት ባለ መልኩ ይቀጥላሉ የሚለውም ጉዳይ ሰፊ ትኩረት የሚይዝ ነው። ምሽት 3 ሰዓት ከ45 አርሰናል ቀደም ብሎ ጨዋታውን ይጀምራል። ከዛ ባለፈ ዩናይትድም አራት ሰዓት ላይ ጨዋታውን ማድረግ እንደሚጀምርም ጭምር ነው የሚታወቀው። ስለዚህ ሁለቱ ቡድኖች ዛሬ ጨዋታቸውን ያደርጋሉ። በእንግሊዝ ፕሪምየር ሊግ ዛሬ የሚደረጉ መርሃ ግብሮች ምን አይነት ውጤት ያስመዘግባሉ? ግምቶቻችሁን ማስቀመጥ ትችላላችሁ።